የአርሰናሉ አምበል ማርቲን ኦዴጋርድ ለስድስት ሳምንታት ከሜዳ እንደሚርቅ ተገልጿል። ተጫዋቹ ዘንድሮ ተደጋጋሚ ጉዳቶች እያጋጠሙት ነው የሚገኘው። ከዚህም ባለፈ የጉዳት ደረጃዎቹ ምን አይነት ሊሆኑ ይችላሉ በሚል ከዚህ ቀደም ብዙ ሀሳቦች ሲሰጡ ቆይቷል። አሁን ተጫዋቹ ለስድስት ሳምንታት በአርሰናል መለያ አንመለከተውም። ከዛ ባለፈም ሊያመልጡት የሚችሉት ጨዋታዎች የትኞቹ እንደሆኑም ጭምር ተገልጿል። ለአርሰናል ደጋፊዎች ትላንትና ምሽት የተሰማው ዜና ጥሩ አልነበረም። የማርቲን ኦዴጋርድን ጉዳትና እንዲሁ ደግሞ አርሰናልን በዚህኛው ፕሮግራማችን ላይ እንመለከታለን። የትኞቹ ጨዋታዎች ሊያመልጡት ይችላል የሚለውን ደግሞ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ እያረጋችሁና የሮል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ጊዜው እንግዲህ የኢንተርናሽናል ብሬክ ነው፣ የብሔራዊ ቡድን ጨዋታዎች ናቸው እየተከናወኑ የሚገኙት። ከዛ ባለፈ ግን የሊግ ጨዋታዎች ደግሞ በሳምንቱ መጨረሻ ይመለሳሉ። ወደ ኢንተርናሽናል ብሬክ ተጫዋቾች ከማቀናታቸው በፊት ነው የአርሰናል አምበል ማርቲን ኦዴጋርድ ጉዳት ያጋጠመው። ዘንድሮ እንግዲህ ጉዳት ሲያጋጥመው ለሶስተኛ ጊዜ ነው። በሊድስ ዩናይትዱ ጨዋታ ላይ ተጫዋቹን እንደተመለከትነው በትከሻ ጉዳት ምክንያት ተቀይሮ ከሜዳ ወጥቶ ነበር። በኖቲንጋም ፎረስቱም ጨዋታ ላይም በተመሳሳይ እንደዚሁ ጉዳት አጋጥሞት ተቀይሮ ወጥቷል። በዌስታም ዩናይትዱም ጨዋታ ደግሞ የጉልበት ጉዳት አጋጥሞት ማርቲን ኦዴጋርድ ተቀይሮ ሲወጣ ተመልክተነዋል። ሶስቱም ጨዋታዎች የሚያስገርመው በኤምሬስ ስታዲየም መደረጋቸውና አርሰናሎች ያሸንፉበት ጨዋታ መሆኑ ማርቲን ኦዴጋርድ ደግሞ በሶስቱም ጨዋታዎች በቋሚነት ጀምሮ ተቀይሮ መውጣቱም አስገራሚ ጉዳይ ሆኖ ቆይቷል። ታዲያ ተጫዋቹ ለምን ያክል ጊዜ ከሜዳ ሊርቅ ይችላል በሚለው ጉዳይ ላይ በርካቶች የተለያዩ ሀሳቦችን ሲያነሱ ነበር። እንደውም አንድ የቀድሞ የማርቲን ኦዴጋርድ ዶክተር እንደሆኑ የተነገረላቸው የጤና ባለሙያ ጉዳቱ ትንሽ የከፋ ሊሆን እንደሚችል ሲናገሩ ነበር። ግን አሁን የወጡት ዘገባዎች እንደሚያሳዩ ተጫዋቹ ለስድስት ሳምንታት ከሜዳ ይርቃል ማለት ነው። ይሄ መሆኑን ተከትሎ አርሰናል በሚያደርጋቸው ተከታታይ ጨዋታዎች የፕሪምየር ሊግ እና የቻምፒየንስ ሊግ ጨዋታዎች ላይ ወደ ሜዳ እንደማይገባ ማርቲን ኦዴጋርድ እየተገለጸ ይገኛል። ተጫዋቹ ያጋጠመው የኤምሲኤል ኢንጁሪ ነው። አርሰናል ዌስትሃምን ሁለት ለባዶ ባሸነፈበት ጨዋታ ላይ ነው ጉዳት አጋጥሞት ከዛ በኋላ ተቀይሮ የወጣው። ቢቢሲ ስፖርት እንደዘገበው ከሆነ ተጫዋቹ እስከ ህዳር ወር ድረስ ወደ ሜዳ እንደማይመለስ ማረጋገጫ ሰጥቷል ማለት ነው። ስለዚህ ከአንድ ወር በላይ ከሜዳ እንደሚርቅ ይጠበቃል። ከዛ ባለፈ ለስድስት ሳምንታት አይኖርም። ነገር ግን እንደ አንዳንድ ዘገባዎች ከሆነ ለሰባት ጨዋታዎች ደግሞ በአርሰናል በኩል የማንመለከተው ተጫዋች ይሆናል ማለት ነው። እንግዲህ አርሰናሎች የኢንተርናሽናል ብሬኩ ከተጠናቀቀ በኋላ የዚህኛው ወር ወደ ሜዳ ሲመለሱ በለተ ቅዳሜ በለንደን ደርቢ ወደ ምዕራብ ለንደን ፉልሃም ራድዌል ክራቫን ኮቴጅ በማቅናት ፉልሃምን የሚገጥሙ ይሆናል። ከዛ ደግሞ በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊጉ የዲዮጎ ሲሞኒውን አትሌቲኮ ደ ማድሪድን አርሰናል የሚገጥም ይሆናል በእነዚህ ሁለት ጨዋታዎች ላይ አይኖርም። ከዛ ደግሞ በመቀጠል በእንግሊዝ ፕሪምየር ሊግ ክሪስታል ፓላስንና ብራይተንን የሚገጥም ይሆናል አርሰናል። በጣም ትልልቅ የሚባሉ ተጠባቂ ጨዋታዎች ናቸው። እነዚህ ጨዋታዎች ላይም አርሰናል አይኖርም። ከዛ በተጨማሪ በስላቪያ ፕራሁ የአውሮፓ ቻምፒዮንስ ሊግ ጨዋታ አርሰናል ከሜዳ ውጪ ነው ይህንን ጨዋታ የሚያከናውነው። በዚህም ጨዋታ ላይ እንደዚሁ ማርቲን ኦዴጋርድ አይኖርም። ከበርንሌይ እና መጨረሻ ላይ ደግሞ በህዳር ስምንት በህዳር ስምንት ከሰንደርላንድ ጋር በሚደረገው ጨዋታ ላይ ማርቲን ኦዴጋርድ ከአርሰናል ስብስብ ውጪ ይሆናል ማለት ነው። ከዛ ደግሞ የአርሰናል የክለብ ጨዋታዎች ደግሞ ይቋረጥና በድጋሚ ደግሞ የኢንተርናሽናል ብሬክ ጨዋታዎች ይመጣሉ። የኖርዌይ ብሔራዊ ቡድን ለሚቀጥለው የዓለም ዋንጫ ለማለፍ ከኤስቶኒያና ከጣሊያን ብሔራዊ ቡድኖች ጋር ተጠባቂ የሆኑ ጨዋታዎችን ያከናውናል። ኤስቶኒያን ይገጥማል በሜዳው፣ ከዛ ደግሞ ጣሊያንን የሚገጥም ይሆናል። በእነዚህ ጨዋታዎችም ላይ ማርቲን ኦዴጋርድ ይኖራል ተብሎ አይጠበቅም። ከዛ በኋላ እንግዲህ የኢንተርናሽናል ብሬኩ ከተጠናቀቀ በኋላ ነው አርሰናል በህዳር 23 የሰሜን ለንደን የእግር ኳስ ባላንጣውን ቶተናም ሆትስፐርስን የሚገጥመው ፣ ስለዚህ በእነዚህ ጨዋታዎች ላይ ማርቲን ኦዴጋርድ እንደማይኖር ተገልጿል። አሁን የማልሜዳውን አሰልጣኝ ሚኬል አርቴታ እንዴት ባለ መንገድ ሊያዋቅረው ይችላል የሚለው ራሱን የቻለ ጥያቄ ነው። ብሬቼዘ ታንዋኔሪ፣ እንዲሁ ደግሞ በዚህ ቦታ ላይ በደንብ መጫወት ይችላሉ። ዲክላን ራይስ፣ ማርቲን ዙብሜንዲ፣ ክርስቲያን ኖርጋርድ፣ ሚኬል ሜሪኖ ነው ደግሞ እንደዚሁ በማልሜዳ ላይ ለአርሰናል አማራጭ መሆን የሚችሉ ተጫዋቾች ናቸው። ግን አርሰናል እንደምታውቁት አሁን እንግሊዝ ፕሪምየር ሊግ የደረጃ ሰንጠረዡ አናት ላይ ተቀምጦ ሊጉን እየመራ ይገኛል። ይህንን መሪነቱን ደግሞ ማስቀጠል እስከ መጨረሻው ጊዜ ድረስ በዚህ መሪነቱ መቀጠል ይፈልጋል። ያመሆኑን ተከትሎ የማርቲን ኦዴጋርድ እዚህ ቡድን ውስጥ አለመኖር የተወሰነ የሚያጎርለው ነገር እንደሚኖር መጠበቅ ይቻላል። ምክንያቱም ማርቲን ኦዴጋርድ ለአርሰናል በጣም ቁልፍ የሚባል ተጫዋች ነው። በእርግጥ አምና ከጉዳት ጋር ከአቋም ወረድ ጋር ብዙ ጥያቄዎች ይነሱበት ነበር። ግን እንደዛም ሆኖ ደግሞ የማርቲን ኦዴጋርድ በተለይም ደግሞ ዘንድሮ በሁለት በሶስት ጨዋታዎች ላይ ሲያሳይ የነበረው ብቃት የአርሰናል ደጋፊዎች በድጋሚ ሱን ሚስ እንዲያረጉ እንዲናፍቁት ያደረጋቸውም ጭምር ነበረ። ግን ደግሞ በዚህ ምክንያት ተጫዋቹ ደግሞ ወደ ሜዳ ሲመለስ የአርሰናል ደጋፊዎች ለማየት ቢጓጉም ተጫዋቹ በጉዳት ምክንያት ሳይኖር ቀርቷል። እና አሁን ሁኔታዎቹ በእንደዚህ አይነት ሁኔታ ነው እየቀጠሉ የሚገኙት። ተጫዋቹ በባለፈው ሳምንት የሀገሩን ኖርዌይን ብሔራዊ ቡድን ለማበረታታትም ጥረት ሲያደርግ ነበረ ወደ ኖርዌይ ተመልሶ የቡድን አጋሩን ሲያበረታታ ነበረ ሀገሩ ኖርዌይ ከእስራኤል ጋር ባደረገችው ጨዋታ ላይ ከዛ ባለፈ የ 26 ዓመቱ ተጫዋች እንግዲህ ቡድኑ በመልበሻ ክፍል ውስጥም ሰለብሬት ሲያደርግ ደስታቸውን ሲገልጽ ነበር ግን ደግሞ እሱ በዛ የደስታ አገላለጽ ላይም እንደም አልነበረም ደስታቸውን ሲያከብሩ በመልበሻ ክፍል ውስጥ ነርሊንግ ሀላንድን ጨምሮ ሌሎች ተጫዋቾች መልበሻ ክፍል ውስጥ ደስታቸውን ሲገልጹ አልነበረም። እና የኖርዌይ ብሔራዊ ቡድን አሰልጣኝ ስታሌ ሶልባካን ልክ ጨዋታው ከተጠናቀቀ በኋላ ሴታቸውን ሲሰጡ ልክ ጨዋታው ካለቀ በኋላ ማርቲን ኦዴጋርድን በእንደዚህ አይነት ሁኔታ መመልከት በጣም ቀላል ነገር አይደለም የሚል ሀሳባቸውን ነው ሲሰጡ የነበሩት። እና እንግዲህ ጉዳቱ ምን ያክል ቀላል እንዳልሆነ የሚገልጽ ነው ግን ደግሞ ከፍተኛው ደረጃ ጉዳት ቢያጋጥመው ለምሳሌ፣ ሁለተኛው ደረጃ የኤምሲኤል ጉዳት፣ ሶስተኛው ደረጃ የኤምሲኤል ጉዳት ቢያጋጥመው ኖሮ ምናልባትም ደግሞ ከዚህም በባሰ ሁኔታ ተጫዋቹ እስከ ሶስት ወር አካባቢ እስከ አምስት ወር ድረስ ከሜዳ ሊርቅ ይችል ነበር። ግን አሁን ለአንድ ወር ከዛ በኋላ ደግሞ ለተጨማሪ ሳምንታት ነው ከሜዳ ሊርቅ የሚችለው አንድ ወር ከሁለት ሳምንት አካባቢ ኦልሞስት ስድስት ሳምንት እንደማለት ነው። እና ማርቲን ኦዴጋርድን አርሰናል በእነዚህ ጨዋታዎች ላይ አያገኝም። ግን ደግሞ ከዚህ ቀደም ደጋግመን እንደተናገር ነው አርሰናል በጣም የሚሰጋበት ወይም ደግሞ አሁን እንደው እንደዚህ በመሆኑ ምክንያት ስጋት ውስጥ የሚወድቅበት አይነት ነገር አይኖርም። ምክንያቱም እዚህ ቦታ ላይ መጫወት የሚችሉ በጣም ጥሩ ጥሩ ተጫዋቾች አሉ፣ ራሱ በሬቼዜን ጨምሮ፣ የታንዋኒሪን ጨምሮ እዚህ ቦታ ላይ በደንብ ፐርፎርም ማድረግ መጫወት የሚችሉ ተጫዋቾች አሉ። ስለዚህ ለአርሰናል ደጋፊዎችም ቢሆን ሁኔታው ያን ያክል አስቸጋሪ አይሆንም። በተለይ ማርቲን ኦዴጋርድን በማን እንተካው ወይ ደግሞ ማርቲን ኦዴጋርድ በየትኛው ተጫዋች ሊተካ ይችላል በሚለው ነገር ላይ አሁን አርሰናል ውስጥ ባለፈው ማርቲን ዙበሜንዲ ሲናገር ነበር። በእያንዳንዱ ቦታ ላይ ቢያንስ ሁለት ሁለት አማራጮች አሉ ማለት ነው። ስለዚህ ሁለት ሁለት አማራጮች አሉ ከግብ ጠባቂ ጀምሮ እስከፊት መስመር ባለው ቦታ ላይ የአመኑን ተከትሎ ማርቲን ኦዴጋርድን ባይኖር ያንን ቦታ በጣም ጥሩ በሆነ መንገድ በተሳካ ሁኔታ መወጣት የሚችሉ ተጫዋቾች ስላሉ ያን ያክል አስቸጋሪ አይሆንም ለአርሰናልም። የዚህ ተጫዋች አለመኖር ግን ደግሞ ሜዳ ላይ ቢኖር መስጠት የሚችለው ለክለቡ ማድረግ የሚችለው ነገር በጣም በጣም ብዙ ነው እና እነዚህ ነገሮች ማንሳት ይቻላል። ግን ደግሞ በቀጣዩም የኢንተርናሽናል ብሬክ ከብሔራዊ ቡድኑ ጋር አብሮ ይጓዛል ተብሎ አይጠበቅም። ለአርሰናል ደጋፊዎች ግን አሳዛኝ ጉዳይ ይመስላል። በተለይ ደግሞ በዚህ የጨዋታ መራ ግብሮች ተከታታይ በሚባሉ የጨዋታ መራ ግብሮች ላይ የዚህ ተጫዋች አለመኖር አርሰናል ደጋፊዎች ጥሩ ስሜት የሚሰጥ አይደለም። ግን ደግሞ ማርቲን ኦዴጋርድ እንግዲህ ከጉዳቱ ሲመለስ ደግሞ ያ ከጉዳቱ በፊት የተመለከትንበትን ጥሩ ፎርሙን ጥሩ ሜዳ ላይ ብቃቱን በደንብ ማሳየት ይችላለይ የሚለውን ነገር አብረን እንመለከታለን። እንደዛም ሆነው ግን ተጫዋቹ ለቀጣዮቹ ሰባት ጨዋታዎችና ለስድስት ሳምንታት በሜዳ ላይ እንደማይኖር ተገልጿል። እስቲ እናንተስ ምን ተሰማችሁ? በማርቲን ኦዴጋርድ በቀጣዮቹ ስድስት ሳምንታት ሜዳ ላይ አለመኖር፣ ምክንያቱም የቡድኑ ካፕቴንም እሱ ነውና፣ አርሰናል በቀጣዩ አምበል ነው ሜዳ ላይም ሲገባ የምንመለከተው። እንደዚህ አይነት ነጥቦች አሉ፣ ሀሳቦቻችሁን ጻፉልን። እንግዲህ የኢንተርናሽናል ብሬኩ እየተጠናቀቀ ነው። በዕለተ ቅዳሜ ደግሞ አርሰናል ከፉልሃም ጋር የለንደን ደርቢ ጨዋታውን ምሽት ላይ የሚያከናውን ይሆናል ማለት ነው።